ቅዱስ ዮሐንስ አፈወርቅ እውነተኛ ፍቅር ማለት መቀበል ሳይሹ መስጠት መቻል ነው ይላል። በጣም ከባድ ሆነ ዲፊኒሽን ነው። በተለይ ደግሞ በጣም የተለመደው ሁላችንም የምንሰማው ፍቅር ማለት ሰጥቶ መቀበል ነው ምናምን የሚል ሁኔታ ውስጥ እንግዲህ ስለሆነ የምንኖረው መቀበል ሳይፈልጉ መስጠት መቻል ማለት በጣም ከባድ ትርጓሜ ነው። በተግባርም በህይወትም ለመኖር ደግሞ እውነት ለመናገር ያስቸግራል። አይደለ ሰው ምንም ነገር ሳይደረግለት ፍቅር እየሰጠ ፍቅር ሳይሰጠው እየወደደ ሳይወደድ፣ እሱ እየታገለ ወይ እሷ እየሞከረች ከዛኛው በኩል ደግሞ ምንም ነገር ሳይመጣ ማፍቀር መቻል መውደድ መቻል በጣም ትልቅነት ነው። በጣም አቅም ይፈልጋል ማለት ነው። እና አባታችን ቅዱስ ያን እውነተኛ ፍቅር ማለት አንድ ሰው የሆነ ሰው የእውነት ይወደዋል የምንለው ከዛ ሰው ምንም ነገር መቀበልን ሳይሻ መውደድ ከቻለ ጌታችን፣ ቤተክርስቲያን የወደዳት እንደዛ ነው። ቤተክርስቲያን እየወደደችው የክርስቲያን ፍቅሩን እየመለሰችለት እያከበረችው አይደለም። ይወደስ እየቸነከረችው ምራቅ እየተፋበት ነው አይደል? ይወደድ እኛ እየጠላ ነው እኛ እየገደል ነው አይፈቀድ እና ሚስቶቻችሁ በክርስቶስ በክርስቲያን ዱራት ውደዱ ተብሎ ለባሎች ለባሉት የቤት ሥራ ሲሰጥ እየተባለ ነው ሚስቶቻችሁ መልሰው ባይወዷችሁ እናንተ ፍቅር እየሰጣችሁ ፍቅር ባይሰጧችሁ እናንተ እየተንከባከባችሁ ባይንከባከቧችሁ ከነሱ በኩል ምንም አይተ የፍቅር ምላሽ ባታገኙ እንኳን እናንተ ምርዳችሁን አትተው ማለታችን አችሁ ለዛ ነው ፍቅር ቀላል ነገር ሰው በቀላሉ የሚፋጠው በቀላሉ ቤቱን የሚያፈርሰው የፍቅር ትርጉም ስላልገባው በሰጠው ልክ መቀበልን ሲሻ መገልገልን ፈልጎ ሲመጣ ማገልገልን ሳይሆን መገልገልን ፈልጎ ሲመጣ መስጠትን ሳይሆን መቀበልን ጠብቆ ሲመጣ ካገባው ሚስቴ እንዴት አደርግልኛለች እንዴት ትከባከበኝ ብሎ ሲጠብቅ፣ ወይ ደግሞ ባሌ እንደዚህ ያደርግልኛል ብላ ጠብቃ ስትመጣ ያን ነገር ማግኘት ሳይችል ሲቀር ሰው ያቆማል። ምክንያቱም እውነተኛ ፍቅር አይደለም። እውነተኛ ፍቅር አንድ ሰው የምር የሆነ ሰው እንደምንወደው የምናውቀው ከዛ ሰው ምንም አይነት ነገር ሳንፈልግ ሳንጠብቅ እኛ ብቻ ለመስጠት እኛ ብቻ ለማገልገል ጉጉት ኖሮብን ሲመጣ በቃ መቼ አግብቻት በተንከባከብኩት መቼ አግብቼው በተንከባከብኩት መቼ ተጋብተን ፍቅር በሰጠሁት መቼ ነው ሆኖ ምናም ብለን ማሰብ ከቻለንና ከዛ የሚመጣውን ፍቅር ማሰብ ሳንችል ከኛ የምንሰጠው ነገር ብቻ ማሰብ የቻልን ጊዜ ያ ጊዜ እውነተኛ ፍቅር ይዞናል ማለት። እንደዛ እውነተኛ ፍቅር ሬር ነው አይደል? አቅም ይፈልጋል፣ ትግል ይፈልጋል፣ ክርስቲያን መሆን ይፈልጋልና እውነተኛ ፍቅር ማለት መቀበል ሳይሹ መስጠት ነው እንጂ ሰቶ መቀበል ማለት አይደለም። በሰጠነው ልክ መቀበል ማለትም ማለት። ስለዚህ የሆነ ሰው እንደምንወደው የሚታወቀው ለዛ ሰው ያለን ፍቅር የሚገለጠው ለዛ ሰው ለማድረግ የሆነ ነገር ለማድረግ ያንን ሰው ለማገልገል ባለን ቁርጠኝነት ልብ ነው። በእውነት እግዚአብሔር አምላክ ለሁላችንም የእውነት የሚወድልብን ይስጠን። መቀበል ሳንሻ ማፍቀርም የምንችል መቀበል ሳንሻ መስጠት የምንችል እንዲያደርገን እንዲያደርገ የእግዚአብሔር አምላካችን ቅዱስ ፈቃድ ይሁንልን። የልቦናችንን ደጅ በቸርነት ይቅር